እንደዚህ የሚሳደቡትን የሆነ እንደዚህ ቆሚ ራሱ እንኳን ምናምን አላይ ምናምን ማለት ነው። ግን ዛሬ ልክ በቃ እሱን እሷን ወግኖ በጣም ብዙ ሰዎች ላይ ከፍተው እንደዚህ ዛሬ እኔ ራሱ እየሰማው ነበረ። ቅድም ማለት እንትን ብዬ ከፍታለች ወይ ሚሚ ብዬ ስገባ ሌሎቹ ጋር አስገባኝ። ከዛ ሄጄ ጽጥ ብዬ አይቼ አልናገር ወኛ አልናገርም ብዬ ከዛን ትቼ ይወጣውት ነው የሌላ ከታየ ዛሬ ሉም ቦታ ተጨናንቀዋል። አስፈላጊ መተው ነው በቃ። የራሳችሁ ካላችሁበት ቦታ ተረጋግታችሁ፣ አይምሯችሁ አረጋግታችሁ ኮመንትን ከጻፋችሁ መልካም ኮመንታችሁ፣ እንጂ የነሱ ሲታይ በጣም በጣም በጣም የሰው ጥግ እንደሆነ ታይተዋል። መተው ነው እነሱ ማየት ሳይሆን የራሳችሁ ይዛችሁ ተራመዱ በቃ። እነሱም ልብ ይስጣቸው፣ የሚናገሩ ልብ ይስጣቸው። እነዚህ ልጆች ነገ ዛሬም አንድ ናቸው። ምንም አይፈጠር ለጌታ እሱእሱን ነው አሁን። ኦክሲዬ፣ ምን መሰለሽ አሁንም እናስተላልፈው። ብዙ ነገር ሊጠብቃችሁ ይችላል። ከዚህም የባሰ ነገር ሊገጥማችሁ ይችላል። እንዴት ልታልፉት ነው? ሰለቸኝ አይባልም፣ አይባልም። እንደ እኛ በሰው ጓዳ ቁጭ ብለን እናንተ ነው መቼ ቪዲዮ ይለቃሉ። ስትቀሩብን ለምን ቀሩብን። ስትመጡ ተደስተን ስቀን ስቀን ነው የምናያችሁ? የምንጠብቃችሁ በጉጉት ነው የምንጠብቃችሁ። ከአንደበታችሁ መልካም ቃል ይውጣ፣ እንደ ማር የሚጣፍጥ ቃል ይውጣ። በእውነት ነው የምላችሁ። ለምን በናንተ በሁለታችሁ ብዙ ነገር ስለምንወስድ፣ ብዙ ነገር እናቶ ስለምንጠብቅ፣ ብዙ ነገር ስለምናይ። ከናንተ ተደስተን ነው፣ ከናንተ ስቀን ነው፣ ከናንተ ብዙ ሀዘናችን ረስተነባችኋል። ያ ነገር ከእናንተ ላይ እንዳይወሰድ በቃኝ ከዛሬ ጀምሮ በቃኝ ከዛሬ ጀምሮ የሚባባል ነገር የለም። እኔ እንደናት ልምከራችሁ። ሀይሚዬ ከዛሬ ጀምሮ እኔን አታገኝም ከዛሬ ጀምሮ በቃኝ አታገኘኝም የሚባል ነገር የለም። ምን ትምህርት እንውሰድበት? ከአንደበታችሁ የሚወጣ ነገር አስተካክሉት፣ ሁለታችሁም አስተካክሉት፣ ሁለታችሁም አስተካክሉት። ከአንደበታችሁ የሚወጣ ነገር እና አደራ ነው የምላችሁ? አደራ እናት እዛ ጋለች፣ አባት እዛ ጋለ። ሀይሚዬ ጋሼ ምናክል ክብር እንደሚሰጥሽ ምናክል ትልቅ ቦታ እንደሚሰጥሽ እናትሽ ምናክል ክብር እንደምትሰጥሽ እወቂ። ብሩኬ እሙሺ እንዴት እንደምታከብርፍ እንዴት ትልቅ ቦታ እንደምሰጥፍ እወቅ። ሀይሚዬ እንደዛው የብሩኬ አደራ አንቺ ጋለ፣ የጋሼ አደራ አንተ ጋለ። ያ አደራችሁን መወጣት አለባችሁ። አደራ ተሰጥቷችኋል። አደራችሁ ቀላል አይደለም። አደራችሁ ዛሬ ትንሽ ነገር አድርጋችሁ ልታዩት ትችላላችሁ፣ ነገ ግን ከባድ ነው። አደራ ማለት ቀላል አይደለም። አደራ ማለት ትልቅ ነገር ነው። አንድ ሰው አደራ ብለህ የሆነ ዕቃ ይሄን ዕቃ አስቀምጥልኝ፣ ወይም የሆነ ነገር ነግረኸው አደራ ብለህ እንዳታወራ ብለህ ካወራኸው፣ ያ ሰው አደራው በላ ማለት ነው። አደራ አለባችሁ ተጠንቀቁ። ለቃላችሁ ተጠንቀቁ። እንደ እናት ነው እኔ ተቆጥቼ የምመክራችሁ። እንደ እናት ዝቅ ብለን ነው እኛ እናንተን የምናያችሁ። በሰው ጓዳ እየተሰደብን የእናንተ ቪዲዮ በእውነት ስልክ የሚነጠቁ ልጆች አሉ። እናንተ ገብታችሁ እንዴት ጓጉተው የሚያዩዋችሁ እንዶ በኋላ አያዋለው አንልም። ስራችን ትተን ነው እናንተን በጉጉት የምንጠብቀው። ተጠብቀው ያ ፍቅራችሁ ከእናንተ እንዳይጠፋ፣ እናንተም ደግሞ ለሚዲያ የምታስተላልፉት መልእክት ተጠንቅቃችሁ ከአንደበታችሁ የሚወጣ ቃል ተጠንቅቃችሁ አውጡ። አደራ ነው የምላችሁ። ሃይሜ አደራ አንተንም አደራ ሁለታችሁም ማለት ነው። ሁለታችሁ በቃ ሳቃችሁ ስትጫወቱ ኩርፋያችሁ ይሁን ያለ ነገር የሆነ ነገር ሊኖር ይችላል። በሁለታችሁ መካከል የለም አድል አለንም የሚያጋጭ ነገር ይኖራል። ከጀርባ ፍቱት፣ ቁጭ ብላችሁት ፍቱት። በሰከንድ ሰዓት መፍታት ትችላላችሁ ሁለት ቀን ሶስት ቀን የማይፈጅባችሁ። ብዙዎቻችን ቤት ይኖራል፣ ብዙዎቻችን ቤት የምናየው ነገር ይኖራል። ግን ያ ነገር ዛሬ ተዋደዱ ተፋቀሩ ትልቅ ቦታ ሲሰጣቸው ተለያዩ የሚባል ነገር እናንተ ጋኛ አንፈልገውም፣ አንሰማ። እንደዚህ አይነት ነገር አንሰማ። አደራ ነው ምላችሁ። እንደናት በቃይ ከአሁን በኋላ ብዙውን ጊዜ በጽሁፍ ከአየፍ መንታ ልጆች አሉን ብዬ አንተም ጋር አንቺም ጋር እጽፍላችኋለሁ። ሁሌም ነው ምለምላችሁ። በሳቀኝ የመጣችሁ ቀን አደራ ብዬ ለምናችኋለሁ። ወዳችኋለሁ፣ አከብራችኋለሁ። ድምጤ ሰምታችሁ እንድትመለሱልኝ ነው ምለምላችሁ፣ በእግዚአብሔር በእመቤቴ ብዬ ካለው ሀይምዬ ብሩኬ ጨርሻለሁ። እህቶቼ ዘርፍዬ ሙትያዥ እናመሰግናለን። እንዴት አመሻችሁ? ሰላም አመሻችሁ። እኛም በጣም ደህና ሁላችሁም የተወደዳችሁ ቤተሰቦቻችን እንላለን። ጨረቃ ፋሚሊ ሁላችሁም እንወዳችኋለን፣ እናከብራችኋለን። በዚህ አጋጣሚ እኔ የሚለው የምፈልገው በሃይሜም በብሩኬም ዙሪያ ያለው ነገር ሁለታችሁም በጣም ከእናንተ የምንማረው ብዙ ነገር ልጆች ያሉ የእናንተ ኦዲንስ ጭቅጭቅ ሳይሆን ለትውልድ የምታስተላልፉ በጣም ምርጥ አድያ ነው የምታመጡት። አዲያ በጣም ምርጥ ነው ያስተምራል። እዛ መሀል ውስጥ ግን ያለው ነገር ለትውልድም የሚያስከፋ የምታስቀምጡት ነገር ብዙ ነገር የሚያስከፋ አለ። ንግግራቶች ላይ ማለት ነው። ንግግራቶች ላይ የምታመጡት ነገር አስተማሪ ቢሆንም የሚያስከፋ ነገር አለ አሁን እዚህ ጋር እናንተ የምታዩት ክፉ ክፉ የሚናገሩ ሰዎች ነው እያያችሁት ያላችሁ። ክፉ ሰዎች የሚሳደቡት ተሳዳቢዎቹን ኮሜንት ነው እያያችሁት ያላችሁ። ሜሽን የተደረጋችሁበት ቦታ ክፉ ቦታ ነው እያያችሁት ያላችሁት። ግን ደግሞ እናንተ እንደሱ አይደለም። እነሱም መከታተል ሳይሆን ጥሮቹ ከጥሮቹ ጋር መራመድ ነው። ከመጥፎ መጥፎ ሰዎች መጥፎ ነው የሚያስተምረው ወደ ሌላ ነገር ነው ይሄ ነገር ደግሞ፣ ከእናንተ ባህሪ ጋር ማይሄድ ስራ ነው ያለ እየሰራችሁ ያላችሁ። ከእናንተ ባህሪ ጋር እናንተን አይገልጽም። እናንተን የሚወክል ስራ፣ እናንተን የሚመጥን ስራ አይደለም። ምክንያቱም እዛ ላይ እዚህ ጋ ብዙ ሰዎች ልጆች አላችሁ ውጭም፣ ከሀገር ውጭም፣ ከሀገር ውስጥም እናንተ አሁን ብዙ ኦዲየንስ አላችሁ ሁለታችሁም አንድ ላይ ካመጣ ነው ኑስ ሚሊየን ነው ያላችሁት፣ እና ያንን ምን ማድረግ ያለባችሁ እናንተ ያላችሁ ከመቶ ፐርሰንት በጣም የእናንተን ደስታና የእናንተን ፈገግታ የሚፈልጉ ሰዎች አሉ። ጸብ የማይፈልጉ ሰዎች አሉ። ይሄ ጸብ ደግሞ ልጆቻችሁን ማስተማር አይፈልጉም። በዚህ መካከል ውስጥ ስሙት፣ ይዩ እስቲ ጥሩ ጥሩ ቦታችሁ ላይ ይዩ። እናቶች እዚህ ጋር አረብ ሀገር ያሉት ብዙ የእናንተ እናቶች ናቸው። ብዙ ልጆች ያሉ ብዙ አሉ። ያንን ለልጆቻችሁ ከፍቶ ማሳየት በጣም ነው የሚከብዳችሁ፣ በጣም ነው የሚያዝኑት። ስለዚህ እናንተ ወደ ቦታችሁ ተመልሳችሁ የክፎቹን ኮሜንት ማየት፣ እኛ የምንወዳችሁ የምናከብራችሁ ብዙ ሰዎች አሉ። ከክብር በላይ ደግሞ ምንም ነገር የለም። የእናንተን ክብር የሚነካ ነገር፣ ንግግር ለዛኞች ሰዎች ለመመለስ የእናንተን ክብር የሚነካ ብዙ ነገር ነው ያለ። ለተመልካች አሁን አንድ ሁለት አስር ተመልካች ክፉ ከሆነ እናንተ አስሩን ተመልካች አይደለም መመልከት ያለባችሁ። መቶ አለ፣ መቶ ተመልካች ጥሩ ነው ለእናንተ እየተመለከተ እዚህ ቦታ ላይ ያለው ማለት ነው። የምታስተምሩ ነገር ደግሞ ቁጭ ብላችሁ ሰከን ብላችሁ መጥፎ ቃላት እሺ፣ አንድ ነገር እንደናንተ የምትዋደዱ ቤስት ፍሬንድ ናችሁ እናንተ እንበለው፣ ቤስት ፍሬንድ ሆኖ እንደናንተ ገና የተገናኙ ሰዎች በዚህ መልክ አይደለም ማስተማር የነበረባችሁ እናንተ ላይ ማለት ነው። አዲያ ምርጥ የሚሆን የምታስተምሩበት መንገድ በሃይሜም ሳይድ ያለው ምን ማድረግ እንዳለበት። በስድብ ወይም በመለያየት አይደለም፣ ወይም አለመረዳት አይደለም። በብሩኬ ዙራ እንደዛው ሰከን ብሎ ወይም አንቺ ከህይወቴ ውጪ ወይም አንተ ከህይወቴ ውጣ፣ አንተ አታስፈልግ ታስ አንተም ብሩኬ ሃይሜ ታስፈልጋት አለ። ሃይሜም ደግሞ ብሩኬ እንደዛ። ሁለታችሁም እንቁ ልጆች፣ እንቁ የሆናቸው ልጆች ናቸው። እግዚአብሔርን እናንተን ካወቆች በኋላ እኔ ብዙ ነገር እህቶችን ልክ ሌሎቹ ልጆች እንዳሉ ሰዎች መንታ አለኝ እሚሉት ትላልቆች ብዙ ከብሩኬ ታላቅ ከሃይሜ ታላቅ የሆኑ ብዙ ልጆች ያሉ ሰዎች አሉ። ለዚህ ደግሞ ተዋካችሁ የእናንተን ኦዲየንስ ለአስር ሰው ብላችሁ መቶ ኦዲየንስን አታስከፉ፣ ግርግር አትፍጥረሩ። ቤስት ፍሬንድ ነው። ወደኋላ ኋላ ልመለስ እና እናንተ አሁን በጓደኝነት ጥግ እያስተማራችሁት መሀላችሁ ምን እንደተፈጠረ እያየን ነው። ልክ እንደ እናንተ ደግሞ ወጣት የሆኑ ሰዎች ከጓደኛችን ጋር መሀላችሁ ምን እንደሆነ ግልጽ መሆን እንዲያደርጉ ነው እያስተማራችሁት ያላችሁ፣ ግን ደግሞ መጨረሻው ምን ይሆናል? ለመለያየት ነው? እናንተ ያ ይሄ ቃል የሰይጣን ጆሮ ይደፈን። እንደዚህ አይደለም። ማስተማር ምን ማድረግ እንዳለበት ሴት ልጅ ምን ማድረግ እንዳለባት፣ ወንድ ልጅም ደግሞ ምን ማድረግ እንዳለበት በመለያየት ወይም በመጨረሻ ውሳኔ አይደለም። ብዙ ነገርን ይዞ ይመጣል። ይሄ አዲያ ማለት ነው እና እንደዚህ አይደለም። የምታደርጉትን ነገር ሰከን ብላችሁ በፍቅር ሰከን ብሎ በጫጫታ በጭቅጭቅ ሰው በመሃል በገባበት መንገድ ሳይሆን እሰ በራሳችሁ፣ ሃይሜን ቁጭ ብላ ብዙ ታታሪ ሴት ልጅ ብሌናት እና አንቺ ብሌ ነሽ፣ እርግብ ነሽ፣ ከማንም በላይ ነሽ፣ ጀግና ሴት ነሽ፣ የኔ እናት፣ የኔ ውድ እህት፣ የጋሽዬ ልጅ፣ የአራድዬ ልጅ፣ የጋሽዬ ልጅ ብለሻል። ይሄንን ነገር በዚህ መልኩ ሳይሆን በተረጋጋ መንፈስ ኦዲየንሳችሁ የሚፈልገውን ነገር አርጌሽ ሃይሚዬ የኔ ውድ አርጌሹ አስተካክለሽ እንድትመጪ ተስፋ አደርጋለሁ። አንቺ እንቁ ሴት ነሽ፣ ነጭ እርግብ ነሽ፣ ከማንም በላይ ነሽ። በዚህ እድሜሽ ብዙ ሰዎች ሜዳ ላይ የወደቁ ብዙ ሰዎች ስንት ነገር እያደርጉ ነው። አንቺ ግን የአንቺ ታላላቆች ራሱ እንደ አንቺ የሚያስቡ ሰዎች አይደለም። ብዙ ነገራቶችን እኛ የአንቺ ታላቅ ነን እና ካንቺ ደግሞ ብዙ ነገርን ተምረናል። ያንን አስተማሪ የሆነው አድያሽን ጭቅጭቅ የሚያስከፋን እኛን ኦዲንስን የሚያስከፋ ሳይሆን የሚያስተምር አድያሽን ይዘሽነ የኔ ውድ እህት ማከብርሽ፣ መወድሽ እና የኔ ጀግና፣ የኔ እንቁ ነጌ አስተካክለች ይሄንን ሁሉ ነገር በአለሙ ሙሉ ተስፋ አደርጋለሁ። ቡሩክ አንተም የኔ ወንድም፣ የኔ ውድ ወንድም እኔ ያንቴ ታላቅ ነኝ። በጣም የምወደው በጣም የማከብረው የሙሽዬ ልጅ የእናቱ ቀብራራ፣ በተግባር ነው ሁሉም ነገር አንቴ፣ በተግባር በወሬ ሳይሆን ማቆ በተግባር ነው። ብዙ ነገራቶችን ከሁለታችሁ ላይ ተምራለሁ። አንቴ መሀል ላይ ደግሞ ያለውን ነገር በተግባር የምታሳየው ጀግና ነህ። በዛሬ ወጣት ዙረን ብናየው አንተ የተለየ ወንድ ነህ። እና ያንን ነገር እንደዚህ በውሳኔዎቹ ላይ በመቾኮል አይደለም ሰውን የምታስተምረው። ሰከን ሰከን ብላችሁ ይኸው፣ በመቾኮል አይደለም ኦዲየንስንም ለማስተማር ከእናንተ ሕይወት ውስጥ ብዙ ነገርን ብንማር፣ ቾኮል አይደለም ሰከን ብሎ ወንድ ልጅ ሰከን ብሎ በውሳኔ ሳይሆን ሴት ልጅን አስረድቶ ሴትን ልጅ ተረድቶ ነው መሆን ያለበት። እና አንተም ነገ ተረድታ ይሄንን ሁሉ አስተካክለ የምናምንበት የምንኮራበት በህግ ወንድማችን ነው እና ሰከን ብለ ተረጋግተ ሰው በምለው ወይም ደግሞ ኮሜንቶች በምሉ መንገድ ሳይሆን ምርጥ ምርጥ እህቶቹ፣ ምርጥ ምርጥ እናቶች አላችሁ ሁለታችሁ ማለት ነው። እነሱ በሚሉት መንገድ ሰከን ብላችሁ፣ መሀላችሁ ማንም ሳታስገቡ፣ ሁለታችሁ ቀስ ብላችሁ አውሩ። ምናምንባችሁ ምንኮራባችሁ የእኛ አስተማሪዎች የእኛ እንቆች የምንወዳችሁ የምናከብራችሁ ወደ ቦታችሁ እተመለሱ እባካችሁ፣ በእመቤቴ በእመቤቴ በምትወዱት አምላክ ሰውን አታስከፉ። ብዙ ሰዎች እዚህ ጋር በእናንተ ብዙ ችግርን የሚረሳ ብዙ ሰዎች አሉ። ብዙ ወንድሞች ያጡ ሰዎች አሉ። ብዙ እናት ያጡ ብዙ ሰዎች አሉ። ብዙ እህት ያጡ ብዙ ሰዎች አሉ። በእናንተ የሚረሱ በእናንተ ሁሉ ነገር ልጅ ያጣ ሰው አለ። እናንተ ኦዲየንስ ላይ ልጅ የሞተበት ሰው አለ። በእናንተ አይቶ ነው ሁሉንም ነገር የሚረሰው የሚደሰተው በእናንተ ነው፣ ፈገግ ብሎ የሚኖረው እና በማርያም በእግዚአብሔር ብያቸዋለሁ። ይሄ በማሽዬ ብዬሻለሁ፣ ብሩክ፣ ያንተም በምሽዬ ይሄንን ነገር አስተካክላችሁ በሰላም ነው፣ በጭቅጭቅ አትምጡብን። በሌሎቹ መንገድ አትራመዱ። በመጥፎ መንገድ አውቶች እያያችሁ እናንተን ራሳችሁ እየተለየ የመጥፎቹን ሰዎች እየተከታተላችሁት ለዛችሁ ብላችሁ ጥሩ ሰዎቹን እያጣችሁ እየሄዳችሁ ያላችሁ። ተመልከቱ፣ ጥሩ ሰዎቹን ከራሳችሁ አታስርቁ። ምክንያቱም ጭቅጭቅ አይፈልግም ብዙ ሰዎች ጭቅጭቅ ስለማይፈልግ ለዛኛው ሰዎች ብላችሁ ጭቅጭቅን አታምጡብን። እንወዳችኋለን እናከብራችኋለን። ነገ ሁሉም ነገር ነገ ከነጎዳ እንድታስተካክሉ ተስፋ እናደርጋለን። ሁላችሁም እንወዳችኋለን እናከብራችኋለን። ከዚህ በተረፈ ለአንተም ጤናው፣ ደህናው እመቤቴ ትመልስልህ እግዚአብሔር ምዕረቱን ይላክልኝ እመቤቴ ባልላላችሁበት ሁለታችሁም እቅፍ ድግፍ ታደርጋላችሁ። ሁሉንም መጥፎ የእናንተ መጥፎ የሚያስብ ሰው የእናንተ መለያየት የምፈልግ ሰው እዛው እመቤቴ ትያዝላችሁ። እናንተን ከፍታ እናንተን ከፍታ እንጂ የእናንተን ዝግታ ማየት አንፈልግም። ሁሌም ከፍ በሉልን። ጨርሻለሁ። አመሰግናለሁ። እመቤቴ ትጠብቃችሁ እና ጨርሻለሁ። እሺ፣ ሁሉ ሰላም ብያለሁ። ሃይሜንም ቡሩክንም ሁሉንም ሰላም ብያለሁ። እኔ ማስተላለፈው በእውነት እኛ ከመጀመሪያ ጀምሮ እናንተን በጥሩ ነው የምናውቃችሁ፣ በጥሩ ነው እንት የምንላችሁ። ግን አሁን አሁን ደግሞ በቅርብ ጊዜ ያመጣችሁት ደግሞ ጥል ምናምን እሱ አይሰራም። አይሚሺ አይሚ እግዚአብሔርን እኔ በጣም ነው እንበቀ እንደ ታናሽ ይቴንሽ ማይሽ ተገለ እግዚአብሔርን በጣም ነው የምወዳችሁ በጣም ግን ይህንን ልባችሁን ደግሞ አሁንም የመጀመሪያ ልባችሁን አምጡ። አንዱልን አትጣሉ። አንቺም እሱን እያዳመሽ፣ እሱም ደግሞ አንቺን እያዳመጠ እንደ መጀመሪያቸው እንደ ፍቅር እንደሆናቸው አሁንም ፍቅር ሆናቸውልን ነው። በእውነት ከእናንተ ብዙ ነገር ነው እኔ ራሱ የተማርኩት ብዙ ነገር ማለት ትዕግስትን እንዴት ሰውን ማክበር፣ እንዴት እንትን ማለት በቃ ትትናቸውን ብዙ ነገር ነው የተማርኩት። ማርያምን አሁን ይህን ልባችሁንም አሁንም አይመል እንትን አይበል ፍቅሩ ኖለን አንድነት ሆናችሁ ኖለን አትጣሉልን በእውነት ነው የምላችሁ። እንጃ እግዚአብሔርን እኔ ሲጣሉና እንትን ሲሉ በጣም ነው እንት ሚለን። ግን እግዚአብሔር ፍቅሩን እውን ይስጣችሁ፣ አንድነቱን ያምጣላችሁ። እግዚአብሔር እውነት መተሳሰቡን ያምጣላችሁ። ይህ መለያየት ምናምን የሚባለውን ነገር እኛ አንሰማም። እግዚአብሔር ገዛ ይሰውራችሁ። ጨርሻለሁ። እኔ ልናገር። ሰላም ሰላም፣ ከላይ ከታች ያላችሁ እንዴት ዋላችሁ? ሚሰብል ሰላም ላይ አጭር መልእክት ነው። ብዙ ምንትን አልልም። ሃይምዬ ቡሩኬ ይሄ እኛ ከእናንተ እንደዚህ አይነት ነገር መስማትን ምንም ነገርም አንፈልግም። ከጊዜ በኋላ የመጣ ኦኬ ስራ ሁኛ ስሩ አትስሩ አላለም፣ ግን ይሄ ነገር እናንተን የሚመጥን ስራ አይደለም። በቃ እንደዚህ አይነት ነገር ትንሽ የተወሰኑ ልጆችን ሚሽን እየሰማችሁ አንተም በበኩልህ የምትናገረውን ነገር ረጋ አድርገው። አንቺም ደግሞ ሴት ልጅ ብልህ ናት። ከዚህ በፊት ሙሽዬም ነግራሻለች፣ ሴት ልጅ ብልህ ናት። ሴት ልጅ ናት ወንድን መመለስ የምትችለው እና ወደ ራስሽ ተመልሰሽ አይንዬ፣ የኔ ቆንጆ፣ የኔ ስማርት፣ አንቺ የሴቶች መሪ ነሽ። አንቺ ሁሉን ነገር የምታውቂ በልጅነትሽ ሁሉን ነገር ማንም እንደሆነ ማስተካከል ለሁሉ በር ከፋች ልጅነሽ እና ሃይሚዬ ይህን ደግሞ ማስተካከል አያቅትሽም የኔ ቆንጆ፣ የኔ ስማርት፣ የኔ ነጭ እርግብ፣ አሁንም አንቺ ሁሉን ነገር ነገሩን ሰከን አርገሽ ወደ ራሰሽ ተመልሰሽ እሱንም ሁኔታውን አስር።